ሰልታ ሰር የነበረኝ እኔ መኖር አልፈልግም። እኔ አግዛለሁ፣ ባቡሬ አንተ ከዚህ እንደወጣ ከረዳኝ እኔ በሁሉም ነገር አግዛለሁ። እባክህን ባቡሬ፣ ብቻ አንተ ከዚህ አስወጣኝ። ይህ ሁሉ ጊዜ ካለእናት እና ካለአባት የሚኖርኩት፣ እባክህን ባቡሬ ፍታኝና ልድ በቃ። ይህ ሁሉ ሰው ለአንቺ ተጨንቆ ሰው የለኝም ትይኛለሽ። ከዚህ በላይ ሰው ምን ያደርግልሽ? አሪ በጣም ተጨንቃ የምታደርገው ነገር ግራ ገብቷት ነው የሚሆነው። ይህ ባቡሬ ተገባቷል። ሰራተኛ አዴ ድራማ እንግዲህ ተለቀቀ። ሰራተኛ አዴ ድራማ እንግዲህ በጣም ብዙ ነገር የሚያስተምረን ድራማ ነው። ሊሊት አግዳለች እንግዲህ ባቡሬ የሚባል ልጅ ነው የአገዳት ማለት ነው። ከምን እንደታገደች ቤዛ ታውቃለች እንዴ? ቅምጥላው ቀበሶ የት እንዳለች ካልነገርሽኝ አንቄ እገልሻለሁ እያለቻት ነው ማለት ነው። እንግዲህ ሰራተኛ አዴይ ድራማ ማለት እጅግ በጣም ብዙ ነገር የሚያስተምረን በጣም አስተማሪ የሆነ ድራማ ነው ማለት ነው ግዲ። እንግዲህ ባቡሬን በጣም እየለመነች ነው። እኔ በልጅነቴ በጣም ብዙ ችግር አሳልፌ ነው ያደግኩት። እናትና አባት የለኝም። አክስቴ የቤተሰቦችን ንብረት ለመውሰድ ነው እኔን እንደዚህ የምታደርገኝ። እባክህ ከዚህ አስወጣኝ። አንተ እዚህ አስሬ ካስቀረኝ ሕይወቴ ይበላሻል። እባክህ የምትፈልገው ነገር ካለ እኔ ረዳ አለው ባቡሬ፣ እባክህ እያለች ትለምናለች ማለት ነው እንግዲህ እሱ ደግሞ አክስትሽ ብዙ ሰው አላት፣ እኔ አንቺን ከለቀኩ፣ እኔ ልትሰውክደኝ ይችላለች እያላት ነው ማለት ነው። ስለዚህ እኔ መስዋዕት መክፈል አለብኝ፣ እባክ አስዋጣኝ፣ እኔ በፈለግከው ሁሉ ከጎን ሆኜ እረዳሃለሁ እያለች እየለመነች ነው ማለት ነው እንግዲህ። ባቡር ምንም ልራራላት አልቻለም። እኔ ምንም ሰው የሚባል የለኝም እያለ ነበረ ይህ ሁሉ ሰው እየተጨነቀልሽ ሰው የለኝም ትያለሽ እንዴ? እያለ መልስ ሰጣት ማለት ነው። ሊሊ እንግዲህ ታስራ ባለችበት ቦታ በጣም አዝናለች፣ እያለቀሰ ባቡሬ፣ እንግዲህ ተስፋሽን ቁረጭ፣ እኔ አለቅሽም እያላት ነው ማለት ነው። በጣም ነው የሚተዛዝነኝ ሊሊ ምክንያቱም በልጅነትም ተጨቆና ያደገች ልጅ ናት። በጣም የምታሳዝን ልጅ ናት፣ ሌሊ ማለት ነው። እንግዲህ አንዳንድ ጊዜ በህይወታችን ውስጥ እጅግ በጣም ብዙ ነገር ያጋጥመናል ማለት ነው። ያን ነገር እንግዲህ በትግስት ብሆነ እንዴት መሳለፍ እንዳለብን ነው የሚያስተምረን ድራማ ማለት ነው። ሁሉም ቤተሰብ እንግዲህ ተጨንቋል። አዴ የምትገባው ቦታ አታለች። ቤዛም እንደዛ በጣም ተጨንቋል እንግዲህ ሌሉ የት እንደገባች ያቁትም። ዳይመንድም ኬንኮም፣ በጣም ሁሉ ቤተሰቡ በጣም ተጨንቋል፣ ሌሉ የት ገባች ብሎ አዲም። የምትሆነ ነገር አታለች ማለት ነው። ምክንያቱም አሁን አዴ በመጨረሻ የሆነ የቅምጥል ጓደኛ አለው በቡሬ ይባላል። ምንም አላማረኝም ሌሊ እሱ ጋ ነው መሆን ያለበት እያለች ለዳይመንድ ነገረችው ማለት ነው። እንግዲህ ጊዜ ቅሊቱ ቤዛና ነቀቻት ማለት ነው። የት ሊል የት እንዳለች አንቺ ታቂያለሽ፣ ካልነገርሽኝ፣ በቡሌን ቤት አንቺ ነሽ የምታቂ፣ ወስሽ ካላሳየሽኝ እገልሻለሁ እያለች ይዛታለች ማለት ነው እንግዲህ ሊሊ በጣም የምታሳስብ ልጅ ናት በጣም ነው አንገት የምትበላ ማለት ነው። ምክንያቱም ቤተሰቦቿ በሕይወቷ የለም እና በሕይወቷ ብዙ ነገር እያሳለፈች ልጅ ናት ማለት ነው። በጣም የምታሳስብ ልጅ ናት ሊሊ ማለት በጣም ነው እያዘኑት ሁላቸውም ተሰብስቦ ቤዛ አዴ ኑሮ አንድ ላይ ተሰብስቦ በጣም አዝኗል ማለት ነው። የሚያደርጉት ነገር አጡ። ደፍም በጣም እየፈለጋት ነው ሌሊን ኬትም፣ ሊያመጡ ኬትም ሊያገኙት አልቻሉም። እንግዲህ ሌሊን ያሳገደቻት አክስቷ ናት ማለት ነው። በጣም ነው የምትተዛዝነው ሌሊ የእኔ ቆንጆ ማለት ነው። የፍቅር ሰው ናት ሁሉንም ሁሉ ሰው በፍቅር የምትወድ በጣም ምርጥ ልጅ ናት። ቤዛ እንግዲህ ከባቡሬ ጋራ ትተዋወቃለች ማለት ነው። እሱም የዋጭ በርባሪ ሌባ ስለሆነች ይተዋወቃሉ ማለት ነው። በጣም አንዳንድ ጊዜ እንግዲህ ቤዛ በባቡሬ በኩል ሆና ሊሊ ለመጉዳት ተሞክራለች ማለት ነው። ባቡሬ እንግዲህ ሊሊ ሱጋ እንዳለች ቤዛም ብታቅ ግን አላሳያትም ማለት ነው። በጣም የሚገርም ድራማ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። ቤዛ እንግዲህ ለሰዎች ደንታ የሌላት ለራሷ ጥቅም ብቻ የምትጠር ልጅ ናት ማለት ነው። በጣም ጥቅመኛ ሰው ናት ቤዛ ማለት ነው። ሊሊ በጣም ነው ያሳዘነችኝ። እንግዲህ ይሄ ሁሉ አንዳንድ ጊዜ ሰዎች በራሳችን ንብረት በራሳችን ንብረት ላይ መጥቶ በራሳችን ገንዘብ ላይ መጥቶ ጠላት ይሆኑብናል ማለት ነው፣ ሰዎች ማለት ነው። በጣም አስቸጋሪ ነው። እንግዲህ በሕይወታችን ውስጥ ብዙ ነገር ይፈጠራል። ያን ነገሮችን እንዴት መቋቋም እንዴት መሳለፍ እንዳለብን የሚያስተምረን ድራማ ነው። ድራማችሁ በጣም ነው ደስ የሚለው። ሁላችሁም የምትተው ተማሪ የሆነ ድራማ ነው ማለት ነው። ሁሉም ቤተሰብ ተጨንቋል ሊሊ በመጥፋቱ፣ ምክንያቱም ሊሊ ሁሉም መልካም የምታስብ ፍቅር የሆነች ልጅ ናት ማለት ነው። ቤተሰቡ በሙሉ ተጨንቋል ሊሉኝ በጣም ነው የምታሳዝነው እንግዲህ እዚህ ታስራ ነው ያለችው ማለት ነው። እያለቀሰች በጣም ነው የምታሳዝነው ሊልዬ ማለት ነው። ሊልዬ ከታገድሽበት ቤት ትወጫለሽ ትመጫለች ማለት ነው። ፈጣሪ ደግሞ አለ። ክፉ ሰዎች ሲነሱብን ፈጣሪ ደግሞ ከጎናችን ሆኖ ይረዳናል ማለት ነው። ባቡሬም እንግዲ እንግዲህ ለገንዘብ ብሎ ነው እንደዚህ እያደረገ ያለው ማለት ነው። ፍቅር እንግዲህ ሊሊ ስለጠፋች በጣም ደስ ብሏታል አትወዳትም ማለት ነው። እንግዲህ አንዳንድ ጊዜ የኛ ላይ ጉዳት ሲደርስብን የኛ ላይ የሆነ ችግር ቢደርስብን። ከጎናችን ጓደኛችን ነው ብለን የምናስበው ሰዎች በደስታ ይሞላሉ ማለት ነው። ምክንያቱም አንዳንድ ክፉ ሰዎች ለሰው መልካም የሚያስቡት መጥፎ ሰዎች አሉ ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ በህይወታችን ውስጥ ብዙ ነገር ያስተምረናል። ብዙ ነገር የሚያጋጥመን ነው።